ሰላም ጤና ይስጥልኝ። እንዴት ናችሁ? እንጅል ነኝ። ይህ ህይወት በውጭ ሀገር የሚል የዩቱብ ቻናሌ ነው። በዚህ ቻናሌ ላይ እንግዲህ ስለተለያዩ የውጭ ሀገር ህይወቶች፣ ወደ ውጭ ሀገር እንደመውጣት እንደምንችል፣ ስለደላሎች፣ ስለ ኤጀንሲዎች፣ እንግዲህ ስለተለያዩ የውጭ ሀገር ጉዳዮችን እያነሳን የምንወያይበት ነው ማለት ነው። እንግዲህ በዚህ አጋጣሚ የቻናሌ ቤተሰብ ያሉ ናቸው ቻናሌ ሰብስክራይብ በማድረግ ትቀላቀሉ ዘንድ ጋብዛችኋለሁኝ። ዛሬ እንግዲህ በብዙዎቻችሁ ጥያቄዎች መሰረት ምንድን ነው ይላችሁ የመጣው ስለ ፌክ ቪዛ ነው። እናም እንግዲህ አንዳንዶቻችሁ ያው የሰማችሁ የምታውቁ አላችሁ። ላልሰማችሁ ደግሞ እንግዲህ ኢትዮጵያ ውስጥ ፌክ ቪዛ ተጀምሯል እና እንዴት ነው ምንድን ነው ማድረግ ያለብን የሚለውን ነገር ያው እዚህ ጋር አብረን እናያለን ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁን ትቆዩ ዘንድ እጋብዛችኋለሁ። ኢንጂን ነኝ ይህ ህይወት በውጭ ሀገር የሚል የዩቲዩብ ቻናሌ ነው። በዚህ ቻናሌ ላይ በውጭ ሀገር ህይወት ላይ እና ወደ ውጭ ሀገር ለመውጣት ለምትፈልጉ የተለያዩ ጉዳዮችን በማንሳት የምንወያይበት እና የምንማማርበት ነው። እናንተም ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። እንግዲህ ኢትዮጵያ ውስጥ ፌክ ቪዛ ተጀምሯል። እንግዲህ እየተሰራ ያለውም ኢትዮጵያ ውስጥ አይደለም። እነዚህ እንግዲህ ፕሮፌሽናል በጣም አጭበርባሪ ደላሎች እና ኤጀንሲዎች ናቸው። ምንድን ነው የሚያረጉት? ያው የዜጎችን ፓስፖርት ሰብስበው ወደ ውጭ ሀገር ልከው ውጭ ሀገር ላይ ነው ቪዛው እየተሰራ ያለው ማለት ነው። እና ኢትዮጵያ ውስጥ አይደለም የሚሰራው፣ ውጭ ሀገር ነው የሚያሰሩት። እናም እንግዲህ ምንድን ነው ማድረግ ያለበት ያው የሚሄደው ሰው ፕሮሰስ የሚያረገው ሰው በምን ቪዛውን ሊያውቅ ይችላል ትክክለኛ መሆኑን አለመሆኑን የሚለውን ነገር እዚህ ጋር አብረን እናያለን ማለት ነው። ኢንጂን ነኝ ይህ ህይወት በውጭ ሀገር የሚል የዩትዩብ ቻናሌ ነው። በዚህ ቻናሌ ላይ በውጭ ሀገር ህይወት ላይ እና ወደ ውጭ ሀገር ለመውጣት ለምትፈልጉ የተለያዩ ጉዳዮችን በማንሳት የምንወያይበት እና የምንማማርበት ነው። እናንተም ቻናሌን ሰብስክራይብ በማድረግ ቤተሰብ ሆኑ። እንግዲህ እነዚህ በኤጀንሲዎች ወይ በደላሎች እራችሁ ገብታችሁ ኤምባሲ ውስጥ የምታስፈጽሙት ፕሮሰስ ከሆነ ከኤምባሲ ዳይሬክት፣ እራችሁ ገብታችሁ ከሆነ ከኤምባሲ ዳይሬክት ፌክ ቪዛ የለም፣ ትክክለኛ ቪዛ ነው የሚሰጧችሁ ማለት ነው። ግን አንዳንድ ደላሎች ወይ ኤጀንሲዎች አሉ እራችን እናስጨርስላችኋለን ብለው የእናንተን ፓስፖርት ወስደው እነሱ የሚያስጨርሱላችሁ ከሆነ ግን እዚህ ጋር በጣም ጥንቃቄ መውሰድ አለባችሁ ማለት ነው። ምንድነው ማድረግ ያለባችሁ? የሚያቅ ሰው አካባቢያችሁ ላይ ካለ ወይ ራሳችሁ የምታውቁ ከሆነ ጉግል ላይ ቼክ ይደረጋል እና ጉግል ላይ ቼክ ማድረግ ትችላላችሁ ቪዛው ማለት ነው። እንደዚህ አይነት ደግሞ እውቀቱ ከሌላችሁ ወይም አካባቢያችሁ ላይ ሰው ከሌለ ኤርፖርት የሚሰራ ሰው ኤርፖርት የሚሰራ ሰው ጠይቃችሁ እንግዲህ ወይም ሰው ፈልጋችሁ ያንን ነገር ማሳየት አለባችሁ ማለት ነው። ትክክለኛ ቪዛ መሆኑን አለመሆኑ ማለት ነው። እንግዲህ በእነዚህ ነገሮች ያው በጎግል ላይ በማዛ ጎግል ላይ ቼክ በማድረግ እና እንደዚህ ስለ ሰው በማሳየት የሚያቅ ሰው በእንደዚህ በሁለት ነገሮች እንግዲህ ፌክ ነው አይደለም የሚለውን ነገር ማወቅ ትችላላችሁ ማለት ነው። እናም እንግዲህ ያው በጣም ብዙ ልጆች ናቸው ተጨምረው ወደ ኤርፖርት ልክ ሲደርሱ ልብሳቸውን ጨርሰው ገንዘብ ከፍለው ብዙ ነገር አድርገው እንግዲህ ሲደርሱ ያው ቪዛው ፌክ ሆኖ ተገኝቶ መሄድ አትችሉም ተብለው እንግዲህ በጣም ብዙ ሰዎች የተጨረበሩ አሉ ኢትዮጵያ ውስጥ ማለት ነው። እንግዲህ ያው ይህንን ዜና የሰማችሁም አላችሁ ያልሰማችሁም አላችሁ። ግን ያው በቻልኩት መጠን ያው ስለንድተት ነገር ያው ስለውጭ ሀገር ጉዳዮች፣ ስለ ቪዛዎች፣ ስለ ደላሎች ያለውን ነገር ያው ኢንፎርም ስለማረጋችሁ በዚህ ቪዲዮም እንግዲህ ስለ ፌክ ቪዛ ያለውን ነገር ልንገራችሁ ብዬ ነው እንግዲህ የመጣሁትኝ ማለት ነው። በተረፈ እንግዲህ አፕሬት ማድረስ የምታደርጉኝ ስለምታበረታቱኝ እጅግ በጣም ከልብ አመሰግናለሁኝ። ሌሎች ደግሞ እንግዲህ ጥያቄዎች፣ አንዳንድ ነገሮች ካላችሁ ያው በኮሜንት ጻፉልኝ። እኔም እንግዲህ ያልኩትን እያየሁኝ ኮሜንታችሁን አስተማሪ የሆኑ ቪዲዮዎችን ሄላችሁ እመጣለሁ ማለት ነው። እስካሁን ድረስ የከታተላችሁኝ ከልብ አመሰግናለሁ። ሁላችሁም በያላችሁበት ሰላም ሁኑልኝ። ቻው ባይ ባይ